እኔ ላይ በጣም ምናምን አንዳንድ እያየ ነበር። ምን አርግ እንደምትሉኝ እኔ አልገባኝምም አላውቅም። እና ብቻ ዛሬ ሀይሚ እመጣለች እና እኔ አሁን አካባቢ ነኝ ታክኝም ግን በቃ ተናድድኩኝ ታውቃለህ። በጣም ስሜታዊ ሆንኩኝ። እንደዚህ አይነት ነገር አይደረግም። ገባል ይሆናላ። ቢያንስ ልክ ነሽ። እኔ ሰውን ማማከር ነበረበት። እኔ ኮ ልጁ ልክ አድርጎ አላለልኩሽም። ልክ እንዳላረገ ኮ መቶ ፐርሰንት እኔ ተናግር ያለው የፈለገ የእኛ ንጽና ሊያሳይ ቢሞክር የፈለገ ምንም ቢያደርግ ልክ አላረገም ኮ እንግዲህ ሀይሚዬ ወደ ቡታጅራ ኮብልላለች ማለት ነው። ትናንትና ያየነው ቪዲዮ እንግዲህ ፋሲል ተብዬው በጣም ይቅርታ እንደቀላል ነገር እንግዲህ በጣም ይቅርታ አድርጉልኝ። እኔ ብዙ ነገሮችን እንትን ለማለት ነው ምናምን፣ እናንተን ለመፈተን ምናምን እያለ እንግዲህ ሲቀበጣጠርባቸው ነበር ማለት ነው። በዛ የተነሳ ሀይሚም እንደዚህ ይቅርታ ቀላል አይደለም፣ የሰው ሰው ሕይወት አበላሽተህ ሕይወቴን ከበጠበጥከው በኋላ መተህ ይቅርታ ለማለት እንዴት ቻልክ? ብላ እንግዲህ በጣም ስሜታዊ ሆና በጣም እየተናገረችው ነበር ፋሲልን ማለት ነው። እና በጣም ይቅርታ አድርጊልኝ አንቺ እኮ በጣም መልካምና የዋ ሴት ነሽ ምናምን እያለ እንግዲህ ሲደልላት ነበር ማለት ነው እሱም። እሷ ግን ይቅርታ እንደዚህ ቀላል አይሆንም ብላው ትናንትና አመነጫጭቃው ሄዳ ነበር ማለት ነው እንግዲህ ከዛም ብሩኬም ተከትሏት ነበር ማለት ነው። ብሩኬም ከተከተላት በኋላ እቤት ድረስ ካደረሳት በኋላ ሀይሚ ግን ሰላም ሰላም ውዴ፣ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች፣ በየአለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን፣ በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን አለውላችሁ። እንግዲህ ሀይሚዬ በትናንትናው ነገር እየተነሳ በጣም ተናዳ፣ ብሩኬም ወደ ቤት ካስገባት በኋላ ሻንጣዋን ጠቅልላ ይዛ ወደ ቡታጅራ ጉዞ ጀምራ ነበር ማለት ነው። እንግዲህ ቡታጅራም ከገባች በኋላ ብሩኬም በንዴት እሷን ተከትሎ ቡታ ጅራ ገብቷል ማለት ነው። ምክንያቱም ያው አመት በዓልም ስለሆነ መጪው፣ እንግዲህ አመት በዓልን ቡታጅራ ከቤተሰብ ጋር ሊያሳልፉ ነው ማለት ነው። ሀይሚና ብሩክ እንግዲህ ወደ ቤተሰብ ሄደዋል ማለት ነው። ሆኖም እንግዲህ ብሩኬ ቡታጅራ ከገባ በኋላ ቪዲዮ ለቆልናል ማለት ነው። በጣም ተናድጃለሁ፣ በጣም ስሜታዊ ሆኛለሁ። ሀይሚ ምንም ሳታናግረኝ እዚህ ቤተሰብ ጋር እንደሆነች ሰምቻለሁ፣ ቤተሰብ ጋር እንደመጣች ሰምቻለሁ ብሎ እንግዲህ ለእኛ ያው እንትን ሰርቶልናል፣ ቪዲዮ ለቋል ማለት ነው። እና እንግዲህ ሀይሚንም ጠርቷት ሀይሚን ሲያናግራት አዎ ስሜታዊ ሆኝ ስለነበር እዛ ሆኜ አንተንም ማስቀየም አልፈለግኩም፣ እየጨቀጨኩ እና ከፊትህ ዞር ልበል ብዬ ነው ብላ እንግዲህ እሷም እየነገረችው ነበር። እሱም ለምን እንደዛ ማድረግ ፈለግሽ? እኔ እኮ አንቺን ምንም ነገር አላልኩሽም፣ ግን ይቅርታ ሊለን ስለሆነ ይቅርታውን እንቀበል፣ ለይቅርታ ነው ብዬሽ ነው ጠርችሽ አይደል? ለይቅርታ የሄድ ነው፣ ግን እኮ አንቺ እምቢ ብለሽ እኔንም ጥለሽኝ መጣሽ አላት ማለት ነው እሷም እንግዲህ እኔ ካጠገብህ ዞር ልበል ብዬ ነው ብሩኬ፣ በጣም ተናድጄ ነበር፣ በጣም ስሜታዊ ሆኜ ነበረ። ስለዚህ ከአጠገብህ ዞር ልበል ብዬ ነው እንጂ አንተን ትቼ ለመምጣት ፈልጌ አልነበረም እባክህ ብላለች ማለት ነው። እንግዲህ እሱም እሺ ብሎ ቡታጅራ ላይ ተነጋግረው ችግራቸውን ፈትተዋል ማለት ነው። ችግራቸውን ፈትተዋል፣ ግን ለብሩኬ ያለችው ማለት ነው ሁለተኛ ፋሲል የሚባል ሰውዬ ድምፁን ወይም ስሙን እንዳታነሳብኝ፣ እሱን የምታነሳብኝ ከሆነ እንጣላለን። እኔ እረፍት እፈልጋለሁ፣ እረፍት ያስፈልገኛል፣ በጣም አስጠልቶኛል ብላ እንግዲህ የእሱን ስም መስማት አልፈልግም ብለው፣ እኔም እሱን ላነሳብሽ አይደለም እዚህ የመጣሁት ሰላም እንድንፈጥር ነው እንጂ ብሎ እንግዲህ ተነጋግረዋል ማለት ነው። እሷም አንተን በሰላም ከቤተሰብ ጋር አሳልፍ፣ እኔም በሰላም ከቤተሰቦች ጋር አሳልፍ፣ ለምንድን ነው እንደዚህ የምንጨቃጭቀው ብላ ብዙ ነገር እኛ ሊያደርጉ ሞክረዋል። ከዚህ በፊት እናውቃለን፣ ግን እንዴት እሱስ ከነዛ ሰዎች አንዱ አለመሆኑን በምን አውቃለሁ ብለዋለች መጨረሻ ላይ። እንግዲህ ያው እውነቷን ነው፣ በምን ይታወቃል? እውነትም ከነዛ ሰዎች አንዱ ባይሆን ፋሲል ጓደኞቹን ያማክር ነበር። ወየሷን ጓደኞች፣ ወየሱን ጓደኞች እንደዚህ ላረግ ፈልጌ ነበረ ምን ትላላችሁ ብሎ እነሱን መጠየቅ ይችል ነበር ማለት ነው። እና እንግዲህ ፋሲል በራሱ ሀሳብ እንደመጣለት እንደወረደ ሁለቱንም ነው ሲያጣድፋቸው የነበረው ቪዲዮን እንዳየ ነው እንግዲህ ሁላችንም ማለት ነው። ማንም የጠየቀ የለም እንግዲህ እሱ እንደመጣለት ነው የተናገረው ግን ያው እዚህ ድረስ አደረሰው ማለት ነው። ራሱ ያመጣው ጉዳይ ማለት ነው። እና እንግዲህ ይቅርታህንም አልቀበልም ብለው ወደ ቡታጅራ ሄዳለች ማለት ነው። አሁንም ደግሞ እንዲህ በቀላል አልፋታውም ብላለች። እንግዲህ ምን እንደምታደርገው ሀይሚ አናቅም። በቀላሉ አልፋታውም በቀላሉ እንደዚህ እሺ ይቅርታ ልቀበለው አልችልም ብላለች። እንግዲህ የሀይሚን ዛቻ ለማየት ያብቃንላለሁ። ከፋሲጋ በኋላ ማለት ነው ወደ አዲስ አበባ ሲመለሱ ይመስለኛል። ይህ ፋሲል የሚባለው ልጅ ቡታ ጅራ አይመስለኝ የሚኖረው አዲስ አበባ መሰለኝ። እና እንግዲህ አሁን ብሩኬና ሀይሚ ቡታ ጅራ ገብተዋል ማለት ነው፣ ያሉትም ቡታ ጅራ ነው። ስለዚህ ሰላም ፈጥረዋል፣ እግዚአብሔር ይመስገን። ዋናው ነገር ሰላም መፍጠራቸው ነው። ብሩኬም እንግዲህ አንዳንድ ሰዎች ምን እንደምትሉኝ አላውቅም እኔ ምን ማድረግ እችላለሁ? ምንድነው አድርግ የምትሉኝ? ለምንድነው እኔ ላይ ጓብ የምትሉት? እኔ ምን አጠፋው? ብሏል። አዎ እውነቱ ነው። አንዳንድ ሰዎች ለምንድ ነው ዝም ብላችሁ በጭፍን የምትፈርዱት? ብሩኬ እንዲያውም ታጋሽ ነው ማለት ነው። አንዲት ሴት አንድ ፍቅረኛችሁ ብትሆን የእናንተ እኔ ብሆን ብላችሁ በቦታው አስቡ። ቀለበት አርግ ያለሁ ብላ ስትለው በጣም ታጋሽ ነው። ሌላ ሰው ቢሆን በጥፊ ብሏት ነበር የሚሄደው ማለት ነው። ግን እሱ በጣም ታጋሽ ስለሆነ እንግዲህ ያው ትዕግስቱን ፍሬ አፍርቶለታል ማለት ነው። እና በጣም አሪፍ ነው ጎበዝ በርታ፣ በዚሁ ቀጥልበት ነው ምለው። አንዳንድ ሰዎች ደግሞ እንደዛ የሚናገሩ ሰዎች ከነዛ ከሚበጠብጡት አካል አንዶቹ ስለሆኑ ነው። እነሱን አትስማቸው ላለው ማለት ነው እና በርቱ፣ በዚሁ ቀጥሉበት ላለው የቡታ ጅራ ቆይታችሁ መልካምና አሪፍ እንደሚሆን ተስፋ አለኝ። መልካም ዓመት ባል ብለናል እንግዲህ ለእናንተኛም በማዳንቦች ና እየተንጎዳጎድን እናንተን እያየን እናሳልፋለን። ሌላው እንግዲህ እሙሽ እኔን ነይ ብላኝ ነው እኔ አደለውም የመጣሁት፣ ብላለች። እሙሽ ማለት እንግዲህ የብሩኬ እናት መሰለች። አንቺ ቀድመሽ ከመጣሽ ጥለሽው ነይ፣ አንቺ ቀድመሽ ከመጣሽ ልጄ ይመጣል፣ ልጄ ናፍቆኛል። አንቺ ቀድመሽው ካልመጣሽ ግን አይመጣም። አንቺ ዝም ብለሽ ቀድመሽው ነይ ብላኝ ነው እሙሽ የመጣሁት፣ ብለው እንግዲህ ብሩኬ እቤት እንገናኝ፣ እንግዲህ ቤቱን ራዋንዳ አደርገዋለሁ፣ ወደ ቤት እንሄዳለን፣ ቤት እንገናኝ ብሎ እንግዲህ ብሩኬም ዝቶ ወደ እሙሽ ወደ እናቱ ሄዷል ማለት ነው። ሀይሚን ይዟት ሄዷል። እንግዲህ የሚቀጥለው ቪዲዮ ከእናቱ ጋር ሊሆን ይችላል ወይም ብቻ አላቅም። እንግዲህ እቤት እንገናኝ ብሎ ነው ቪዲዮ የተቋረጠው ማለት ነው። ቤተሰብ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እውነት ቤተሰብ ቪዲዮ እየጨረሳችሁ ይሁ ማለት ነው። እኔ አስር ደቂቃ ሀያ ደቂቃ አላረግም እንደሰው ስምንት ደቂቃ ነው የማረገው። አስር ደቂቃ እንኳን አይደለም፣ ስምንት ደቂቃ ማየት አቅቷችሁ ነው። ግን ቪዲዮ የምታቋርጡ ስለምንድን ነው? እውነት ስምንት ደቂቃ እየቆረጣችሁ ካያችሁ ምንም ትርጉም የለውም። ስምንት ደቂቃውን ጨርሳችሁ እዩት ማለት ነው። እና እንተሳሰብ፣ እንተዛዘን ማለት ነው። እና እንግዲህ እኔንም እንደዛው ላይክ ሰብስክራይብ አድርጉኝ። ያው ከእንቅልፍ ቀንሼ ነው ምን አፈልፈው ብሩኬ የወረደ ሀይ መሄደች እያልኩ ለፈልፍ ማለት ነው እና እንቅልፌን መተኛት እያማረኝ፣ ስለዚህ ጋይስ እውነቴን ነው ምላቸው። ላይክ ሰብስክራይብ እያደርጓችሁ አበረታት ወይ ሰላማችሁ ብዙ ትትርፍ ይበልልኝ። ባይ ባይ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሆነው።